ምዕራፍ 23 የዳዊትም የመጨረሻ ቃሉ ይህ ነው። ከፍ ከፍ የተደረገው፣ በያዕቆብም አምላክ የተቀባው፣ በእስራኤል ዘንድ መልካም ባለ ቅኔ የሆነ፣ የእሴይ ልጅ የዳዊት ንግግር፤ የእግዚአብሔር መንፈስ በእኔ ተናገረ፤ ቃሉም በአንደበቴ ላይ ነበረ። የእስራኤል አምላክ ተናገረኝ፤ የእስራኤል ጠባቂ እንዲህ አለ፦ በሰው ላይ በጽድቅ የሚሠለጥን በእግዚአብሔርም ፍርሃት የሚነግሥ፣ እርሱ እንደ ማለዳ ብርሃን እንደ ፀሐይ አወጣጥ፣ በጠዋትም ያለ ደመና እንደሚደምቅ፣ ከዝናብ በኋላ ከምድር እንደሚበቅል ልምላሜ ይሆናል። በእውኑ ቤቴ በእግዚአብሔር ዘንድ እንዲሁ አይደለምን? ከኔም ጋር በሁሉ ነገር ቅንና ጽኑ የሆነውን የዘላለም ቃል ኪዳን አድርገዋል። መድኃኒቴንና ፍቃዴን ሁሉ ያበቀላል። አመፀኞች ሁሉ ግን ሰው በጁን እንደማይዘው አይዘው እንደ ተጣለ እሾህ ናቸው። ማናቸውም ሰው ይነካው ዘንድ ቢወድ በጁ ብረትና የጥሩን የቦ ይይዛል፣ በስራቸውም በእሳት ፈጽሞ ይቃጠላሉ። የዳዊት ኃያላን ስም ይህ ነው። ያለቆች አለቃ የሆነ ክናናዊው ኢያ ውስቴ የነበረ እርሱም ጥሩን አንስቶ ስምንት መቶ ያህል ባንድ ጊዜ ገደለ። ከእርሱም በኋላ የአሆዋዊው የዱዲ ልጅ ኤልያናን ነበር። ለሰልፍ የተሰበሰቡትን ፍልስጥማውያንን በተገዳደሩ ጊዜ ከዳዊት ጋር ከሦስቱ ኃያላን አንዱ እርሱ ነበረ። የእስራኤልም ሰዎች ተመለሱ። እርሱ ግን ተነሥቶ እጁ እስኪደክምና ከሰይፉ ጋር እስኪጣበቅ ድረስ ፍልስጥማውያንን መታ። በዚያም ቀን እግዚአብሔር ታላቅ ምናይታደረገ ሕዝቡም ህዝቡም ከሱ በኋላ ምርኮ ለመክፈፍ ብቻ ተመለሰ። ከእርሱም በኋላ የአሮዳዊው የአጌ ልጅ ሳማ ነበረ። ፍልስጥኤማውያንም ምስር በሞላበት እርሻ በአንድነት ሆነው ተከማችተው ነበር። ህዝቡም ከፍልስጥኤማውያን ፊት ሸሹ። እርሱ ግን በእርሻው መካከል ቆሞ ጠበቀ፣ ፍልስጥኤማውያንንም ገደለ። እግዚአብሔርም ታላቅ መድኃኒት አደረገ። ከሠላሳውም አለቆች ሦስቱ ወርደው በመከር ጊዜ ወደ ዳዊት ወደ አዶላም ዋሻ መጡ። የፍልስጥኤማውያንም ጭፍራ በራፋይም ሸለቆ ሰፍሮ ነበር። በዚያም ጊዜ ዳዊት በምሽግ ውስጥ ነበረ። የፍልስጥኤማውያንም ጭፍራ በዚያ ጊዜ በቤተልሔም ነበረ። ዳዊትም በበሩ አጠገብ ካለችው ከቤተልሔም ምንጩዋ ማን ባጠጣኝ ብሎ ተመኘ። ሦስቱም ኃያላን የፍልስጥኤማውያንን ሰራዊት ቀደው ሄዱ። በበሩም አጠገብ ባለችው ከቤተልሔም ምንጩዋ ቀዱ፣ ይዞም ለዳዊት አመጡለት። እርሱ ግን ሊጠጣ አልወደደም። ነገር ግን ለእግዚአብሔር አፍስሶ፣ አቤቱ ይህን አደርግ ዘንድ ከኔ ይራቅ በነፍሳቸው ደፍረው የሄዱ ሰዎች ደም አይደለምን ብሎ የጠጣ ዘንድ አልወደደም። ሦስቱ ኃያላን ያደረጉት ይህ ነው። የጽሩያም ልጅ የኢዩአብ ወንድም አቢሳ የሰላሳው አለቃ ነበር። እርሱም ጦሩን በሦስት መቶ ላይ አንስቶ ገደላቸው። ስሙም እንደ ሦስቱ ተጠርቶ ነበር። እርሱ በሰላሳው መካከል የከበራን ነበረምን? ስለዚህም አለቃቸው ሆኖ ነበር። ነገር ግን ወደ ሦስቱ አልደረሰም። በቅብፅኤል የነበረው ታላቅ ሥራ ያደረገው የጽኑ ሰው የይሁዳዴ ልጅ በናያስ የሞዓባዊውን የቅብስኤንን ሁለት ልጆች ገደለ። በአመዳዊውም ወራት ወርዶ በጒድጓድ ውስጥ አንበሳ ገደለ። ረጅሙን ግብፃዊ ሰው ገደለ። ግብፃዊው በእጁ ጦር ነበረው፤ በናያስ ግን በትር ይዞ ወደ እርሱ ወረደ። ከግብፃዊውም እጅ ጦሩን ነቅሎ በገዛ ጦሩ ገደለው። የዮዳሄ ልጅ በናያስ ያደረገው ይህ ነው። ስሙም እንደ ሦስቱ ኃያላን ተጠርቶ ነበር፤ ከሰላሳውም ይልቅ የከበረ ነበር፤ ነገር ግን ወደ ሦስቱ አልደረሰም። ዳዊትም በክብር ዘበኞቹ ላይ ሾመው። የኢዮአብም ወንድም አሳሄል በሰላሳው መካከል ነበር። የቤቴልሔም ሰው የዱዲ ልጅ ኤልያናን፣ አሮዳዊው ሳማ፣ ሄሮዳዊው ኤሊቃ፣ ፌልጣዊው ሴሌስ፣ የቴቁሃዊው የኢስካ ልጅ ኢራስ፣ አናቶታዊው አብኤዘር፣ ኩሳታዊው ሞቡናይ፣ አህዋዊው ጸልሞን፣ ኖጦፋዊው ኖኤሬ የኖጠፋዊው የበዓና ልጅ ሄሌብ፣ ከብንያም ወገን ከጊብአ የሪዋይ ልጅ ኢታይ፣ ጵሪአቶናዊው በናያስ፣ የገዓስ ወንዝ ሰው ሂዳይ፣ አረባዊው አቢአልቦን፣ በሩማዊው አዝሞት፣ ሻአልቦናዊው ኤልያሄባ፣ የአሳን ልጆች ዮናታን፣ አሮዳዊው ሳማ የአሮዳዊው የአራር ልጅ አምናን፣ የማካታዊው ልጅ የአሐሳባይ ልጅ ኤሌፋላት፣ የግሎናዊው የአኪጦፌል ልጅ ኤልያብ፣ ቄርሞሎሳዊው ሐጽሮ፣ አርባዊው ፌአራይ፣ የሱባ ሰው የናታን ልጅ ይገአል፣ ጋዳዊው ባኒ፣ የጹርያ ልጅ የኢዮአብ ጋሻ ጃግሬዎች፣ አሞናዊው ጼሌቅ ብኤረታዊው ናሃራይ ይትራዊው ኢራስ ይትራዊው ጋሬብ ኬጣዊው ኦርዮ ሁሉ በሁሉ ሠላሳ ሰባት ናቸው።